በኋላ ግን እባክሽ አትደውይልኝ፣ እሺ? ቅርታ ናቸው እና ሆን ብዬ ነው ሩም ውስጥ ስሚን ቆይ ቆይ፣ አንዴ ቢያንስ ቆይ አንዴ። ሁሌ ማለት እኔ እንዳንቺ እንዳንቺ ኃይለኛ በሆነ መልስ በኩል በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሙክሪ። በጣም ቆይ፣ አይደለም ሄርሜላ፣ ምን ብናደርግሽ ነው ከነዚህ ልጆች ህይወት ሁሉ ቅብለሽ ያለ ጫማ ሮጠሽ የምትወጪው። እኔ እኮ ያልገባኝ ነገር ይቺ እርጉ ሴት ምን ታደርጋችሁ ካሜራ እየደቀናችሁ የምታስለፈልፏል? ትላንትና በቃ አስረዳችኋት፣ መረዳት አለመረዳት የራሳው ነው እኮ። ምንድ ነው ቆይ፣ ምንድን ነው የምታስረዷት? አየን እኮ ቅሌታችሁን፣ አየን የጓደኛ ምርጦች ደግሞ ማለት ነው። ትዳር ማፍረሳችሁን አየን እኮ። ምኑን ነው የምታስረዷት ለሩታ ማለት ነው። በምን መልኩ ልትረዳችሁ ነው? ቆይ እንዴት ውስጥ አድርጋ ልትረዳችሁ ነው? ያኔ ሁላችንም ነግበኔ ብለን እናስብ። ሄርሜላ ከአብረሽ ጋር እየተቃቀፈች እየደባበሰች ቪዲዮ እየሰራች ባይሆን ኦኬ ነገሩን እኛም እናስረዳታለን። ዩቱብም ላይ ቲክቶክም ላይ እየደባበሰች እየቀራት እኮ ከንፈሩ ብቻ ነው ሁሉ ቦታውን እየሳመች ቪዲዮ ትሰራለች። እዚች ጋር ደግሞ ሩታን ይቅርታ፣ እኔ እንደዚህ ነው ብላ ደግሞ ነገሩን ለማስረዳት ትሞክራለች። የገጠር ልጆች በቃ ድብናን ፋራ ነው አይደል ምን መስላችሁ ከሩታም ጭምር ማለት ሩታም የገጠር ልጅ አድርጋችሁ ነው አይደል የምታያት በቃ ቶሎ ስለምትናደድ ምናምን እናንተ በቃ እናንተ በጣም አራድዬ ናችሁ አይደለ ኧረ በስላሴ ስም ሁላችሁ ማለት ነው አብሬሽ ጓደኞች ከሄርሜላም ጭምር ሽሙ ምንድነው ፍላጎታችሁ ምንድን ነው እንዴ እቺ ልጅ ምንድን ነው አድርጊ የምትሏት እኔ አታፍሪም ሄርሜላ ማለት ይታፈራል እኮ ተደበቂ በእናትሽ ተደበቂ መልክሽን አሳምሮ ቁመናሽን አሳምሮ የላከብል ሰይጣን ነው። ተደበቂ ሲጀምር። አንቺ ቡታጅራ ምን ጉዳይ አለሽና ነው የመጣሽ? ለምንድን ነው የመጣሽ? በቅርቡ ነው ለመስቀል ብለሽ መጥተሽ የተመለሽ ቤተሰብሽን ሳታገኝ። መረጃ ደርሶኛል እኮ የተመለሹ። አሁን ምን ልትሰሪ ነው የመጣሽው? አብረሽ የጠራችው የሩታ እናት የጠሩት፣ ቤተሰቡ ፋሚሊዎቹ ናቸው የጠሩት። ስለ ሩታ ጉዳይ ሊወያዩ ነው በቃ። አንቺ ኮ አላማሽ ምንድን ነው? አብረሽ ሽምግልና እንዳይቀመጥ ሁለቱም በተለያየ መንገድ ለማራረቅ ስለዚህ ተሳክቶልሻል። ሩታ ማለት የምትፈልገውን እንድትል አድርገሻታል። እናመሰግናለን እኛም ጭምር እና ስለ ስነ ስርዓት ደግሞ ለሩታ ልታስርጃት አይገባም። እንዲሁም ሩታ ቆይ ለምንድን ነው እንደ ትናንትናው በጥፊያ ማታጋጫት ከመናፈሻው እንትን አጥር ጋር ማለት ነው ጠፍጥፊያት እስኪ እጅሽን ታንሳብሽ። አንቺ እርጉዝ ነሽ እንዲ ስራ ታጣችቺ ማለት ነው ባለጌ ትሽ እንዲ ሸዋጃ ምንድን ነው ቆይ እንደ? የምሪ ነው ምላችሁ። ልጁ ሽምግልናን የተጠራው ሽምግልና እንዳይቀመጥ መታ ንፋት እያስገባች ነው። ገባች በቃ ቢዚ እንዲሆን ከእሷ እንዲጨቃጨቅ የማይሆን ነገር እያሰራችው የመጣበት የሽምግልና ጉዳይ ተረስቶ ስለ ቪዲዮ ስለ ፕራንክ እንዲወራ በጣም ሚና እየተጫወተች ነው። ከጓደኞቹም ጭምር ማለት ነው። ደግሞ ወንዶች አይዲያ ሰጥተውኝ እኔ ሰራውት ላይክ የሱን ስም ለማጥራት ነው። ኧረ እባክሽ እውነትሽን ነው ሸቲም ልብና አድርጎ ቢስምሽስ እና ጉድ እኮ ነው አብረሽ ደግሞ ማለት ነው ሄርሜላን በዚህ መልኩ ይቅርታ ማለት ይቅር ማለት አልነበረብህም በቃ ይቅር ብዬሻለሁ ግን ከህይወቴ ውጪ በቃ ከእኔ ራቂ ለምንድን ነው የተከተልሽኝና የመጣሽ እኔ እና አንቺ መገናኘት የለብንም ነው እኔ እኮ እዚህ የመጣሁት ቤተሰቧ ጠርተው ነው ይሄ ህይወቴ አንቺ ሳለሽ ምን ያህል ክፍተት እየፈጠረ እንደሆነ ስለዚህ አንቺም ሆነ ጓደኞቼ በቃ ነገሮቹን እስካስተካከል ከህይወቴ ውልቅ በሉልኝ ነው ማለት ያለባችሁ ያለበት ማለት ነው። እና በቃ ይቅርብ ይሻለው አለ በቃ ችረጭ እንደፈለገች። ነገ ደግሞ እያቀፈች ትመጣልና አለች። እና ቤተሰብ ዛሬ ማታ ማንም እንዳይቀር፣ የቀረው አሁን ሁለት ሰዓት ያህል ቀርቷል። ሰዓት ሰዓት በዱባይ ማለት ሰዓት ሰዓት በሳውዲ ሰዓት ሰዓት በዱባይ ሶስት ሰዓት በኢትዮጵያ። አብርሽና ሩታ ታላቅ ጌማላቸው እንዳትቀሩ። ምናልባት ሩታ ተበሳጭታ ዴሞን ካልከነሰለችው በስተቀር ሰሞኑ ተቀጣጥረዋል ለእሑድ ማለት ነው። ስለዚህ ለሩታ ከጎኗ እንዳለንላት ልናኮራት ይገባል። በተረፈ ሩታዬ አትበሳጭ። እችን ድጋሚ የምትመጣልሽ የምትደውልልሽ ከሆነ በጥፊ ጨንቦ አድርጊያት። እንደ ትላንት ነው ማለት ነው ትላንትና ደግሞ ተናንቀሁላ ነበር ከተደርጎ ነው ማለት ነው እና ቤተሰብ ዛሬ ጠፍችባችኋለሁ። በሀይሚና በቡርኬ ጉዳይ አልመጣሁኝ። ምክንያቱም ምን እንደሆነ ታውቃላችሁ። በጣም የሚገርም ሚስጥር ስለደረሰኝ ነው። ምንም ማለት በቃ አልቻልኩኝም። ተገድጃለሁ፣ ዝም ለማለት ተገድጃለሁ ማለት ነው። የደረሰኝ መረጃ ያመጣልኝ ሰው ወይም ደግሞ ያገኘሁትን ሰው ፈቃደኛ ከሆነ ላገናኛችሁና ላስደምጣችሁ እችላለሁ። ከዛ ውጭ ስለ ቡርኬና ስለ ሀይሚ ምንም ማለት በቃ አፌን እንደዘጋ ነው የተገደድኩት። እግዚአብሔር ክፍተታቸውን ይሙላ። እግዚአብሔር ተገልጦ በቃ እነዚህ ሁለት ልጆች አንድ ያደርግልን ነው የምለው ነገር ግን በሰፊው ሚስጥራቸውን ምን እንደሆነ ምን እንደሚደረግ አስረዳችኋለሁ ማለት ነው። በተረፈ በሩታ ጌ ጌ ማናችሁም እንዳትቀሩ። እኔም ይኸው እንዳያችሁ ታሞኛል፣ ጥርስ ያሞኛል፣ ግን መቅረት አልችልም። ቁጭ ብዬ ነው የምጠብቀው። ሁላችሁም ቁጭ ብላችሁ ጠብቁ። ቲክቶክ የሌላችሁ አለንላችሁ፣ እኛ እናደርስላችኋለን ማለት ነው ግን ቲክቶክ ያላችሁ ደግሞ ሁላችሁም እዛ በመገኘት ሩታ እንደንተባበራት ይገባል አውቃለሁኝ። የሩታ ፋሚሊዎች ብዙ ነገር አዘጋጅተዋል። ምክንያቱም ማሸነፍ ስላለባት ማለት አይቻለሁኝ። ብቻ በርቱልኝ፣ በታብታብ እጃችሁ እንዳይደክም ነው የምለው እና አብርሽ እባክህን ጠላቶችህን አውቀሃል፣ ተጠንቀቃቸው። በቃ እኔ ማለት የፈለግኩት እንደ ሄርሜላ እነዛንም በቃ ይቅር ብያለሁኝ ብለህ እንድትጎትትና እንድታመጣለን አልፈልግም። በቃ ይቅር ማለት ይቅር ማለት ፈጣሪ ቢወድም ለጠላቶች ግን ፊት መስጠት ፈጣሪ አይወድም። ስለዚህ ጠላቶችህን ሲሪየስ ሆነ ከህይወታቸው መንቀራ አስወጣቸው። እነዚህ ልጆችህ ልጆችህ ይሆናል አይደለ? የጠላት ልጆች ነው የሚባሉ። ብቻ እንደዚህ ናቸው። በእግራቸው መቆም አይችሉም። ከአንተ መራቅ አይችሉም። ምክንያቱም የገቢ ምንጫቸው ነው። ጭራሽ አንተ ቤት ነው የሚኖሩት፣ ጭራሽ ተከራይ። ርቀህ እንኳን ርቀህ እንኳን ብትሄድ ሮምህን ቁልፍ የሚወስዱ እነዚህ ህፃን ቡቡ ልጆች ናቸው ማለት ነው። ስለዚህ እነዚህን ልጆች እንግዲህ እንዴት አድርገህ እንደምትርቅ ፈጣሪ ይርዳህ ነው ምለው። ሩታዬ አትበሳጭ። ይቺ ቅሌታም ልጅ ግን እቆይ፣ ጠብቂ።